ዘመቻ አንድነት 14ተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደሬ በጋሻ ክፍለ ጦር በአረበኛው ዋና እሙሃ የሚመራው ናሁን ሰናይ አንዳርጌ ብርጌድ መጋቢት 22 2017 ዓም ከምሽቱ ሁለት ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት የአገዛዙን አሽከር ሉሊዎች በጎንደር ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድን ማንነቱ ያልታወቀ አመራርን ጨምሮ ከአ 14 በላይ ጠላት ላይ መለሱ እስከ ወዳኛው ሲሸኙ ቁጥራቸው በውል ያልታወቀ ደግሞ ቆስለዋል። ከዚህ በተጨማሪ አምስት የአገዛዝ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው የአገዛዝ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግሬ አውጪኝ ብሎ ሲፈረጠጥ አድሯል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሐን የፋኖ ቤተሰብ የተበደሉና የተገፉ ሰዎችን ዳግመኛ በአገዛዙ ሰዎች የሚቀጡበትን የሥርዓቱ አገልጋዮችን ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶች ና ንብረቶች በፋኖች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁ ታድረዋል። በአሁን ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች። የኪንቫዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን፣ ጠላት ምሽጉን ለቆ መፈርጠጥ ጀምረዋል። በውጊያው ከጎንደሬ በጋሻው ክፍለጦር በተጨማሪ ንስር በለሳ ክፍለጦር አንድነት ኃይልን ነው በማለት አብረው እየተሳተፉ ይገኛል። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንቫዝ በገላ ውጊያ አሁን ላይ ድሮን እየተቀመጠ ይገኛል። ቢሆንም በጀግኖቹ ጎንደሬ በጋሻዎች ላይ የደረሰ ጉዳት የለም።

ዘመቻ አንድነት 14ተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደሬ በጋሻ ክፍለ ጦር በአረበኛ ዋና ሙሀ የሚመራው ናሁን ሰናይ አንዳርጌ ብርጌድ መጋቢት 22 2017 ዓም ከምሽቱ ሁለት ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት የአገዛዙን አሽከር ሎሌዎች በጎንደር ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድን ማንነቱ ያልታወቀ አመራርን ጨምሮ ከ 14 በላይ ጠላት ላይ ይመለሱ እስከ ወዳኛው ሲሸኙ፣ ቁጥራቸው በውል ያልታወቀ ደግሞ ቆስለዋል። ከዚህ በተጨማሪ አምስት የአገዛዝ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው የአገዛዝ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግሬ አውጪኝ ብሎ ሲፈረጠጥ አድሯል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሐን የፋኖ ቤተሰብ የተበደሉና የተገፉ ሰዎችን ዳግመኛ በአገዛዙ ሰዎች የሚቀጡበትን የሥርዓቱ አገልጋዮችን ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶች ና ንብረቶች በፋኖች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁ ታድረዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረት ና የፍራቻ ኮፈን ውስጥ ትገኛለች። የኪንቫዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጠላት ምሽጉን ለቆ መፈርጠጥ ጀምረዋል። በውጊያው ከጎንደሬ በጋሻው ክፍለጦር በተጨማሪ ንስር በለሳ ክፍለጦር አንድነት ኃይልን ነው በማለት አብረው እየተሳተፉ ይገኛል። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንቫዝ በገላ ውጊያ አሁን ላይ ድሮን እየተቀመጠ ይገኛል። ቢሆንም በጀግኖቹ ጎንደሬ በጋሻዎች ላይ የደረሰ ጉዳት የለም።

ዘመቻ አንድነት 14ተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደሬ በጋሻ ክፍለ ጦር በአረበኛ ዋና ሙሃ የሚመራው ናሁን ሰናይ አንዳርጌ ብርጌድ መጋቢት 22 2017 ዓ.ም ከምሽቱ ሁለት ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት የአገዛዙን አሽከር ሉሊዎች በጎንደር ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድን ማንነቱ ያልታወቀ አመራርን ጨምሮ ከ 14 በላይ ጠላት ላይ መለሱ እስከ ወዳኛው ሲሸኙ ቁጥራቸው በውል ያልታወቀ ደግሞ ቆስለዋል። ከዚህ በተጨማሪ አምስት የአገዛዝ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው የአገዛዝ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግሪያውጪ ብሎ ሲፈረጠጥ አድሯል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሐን የፋኖ ቤተሰብ የተበደሉና የተገፉ ሰዎችን ዳግመኛ በአገዛዙ ሰዎች የሚቀጡበትን የስርዓቱ አገልጋዮችን ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁ ታድረዋል። በአሁን ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች። የኪንቫዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጠላት ምሽጉን ለቆ መፈርጠጥ ጀምረዋል። በውጊያው ከጎንደሬ በጋሻው ክፍለጦር በተጨማሪ ንስር በለሳ ክፍለጦር አንድነት ኃይልን ነው በማለት አብረው እየተሳተፉ ይገኛል። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንቫዝ በገላ ውጊያ አሁን ላይ ድሮን እየተቀመጠ ይገኛል። ቢሆንም በጀግኖቹ ጎንደሬ በጋሻዎች ላይ የደረሰ ጉዳት የለም።

ዘመቻ አንድነት 14ተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደሬ በጋሻ ክፍለ ጦር በአረበኛ ዋና ሙሃ የሚመራው ናሁን ሰናይ አንድ አርጌ ብርጌድ መጋቢት 22/2017 ም ከምሽቱ ሁለት ሰዓት ጀምሮ በታላቋ ዳአባት ከተማ ውጊያ በመክፈት የአገዛዙን አሽከር ሉሊዎች በጎንደር ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድን ማንነቱ ያልታወቀ አመራርን ጨምሮ ከ? 14 በላይ ጠላት ላይ መለሱ እስከ ወዳኛው ሲሸኙ ቁጥራቸው በውል ያልታወቀ ደግሞ ቆስለዋል። ከዚህ በተጨማሪ አምስት የአገዛዝ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው የአገዛዝ ጥምር ኃይል በጨለማ ነፍሱን ለማት ለማትረፍ ወደ ገደብዬ ከተማ እግሪያውጪኝ ብሎ ሲፈረጥጥ አድሯል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሐን የፋኖ ቤተሰብ የተበደሉና የተገፉ ሰዎችን ዳግመኛ በአገዛዙ ሰዎች የሚቀጡበትን የስርአቱ አገልጋዮችን ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶች እና ንብረቶች በፋኖዎች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁ ታድረዋል። በአሁን ሰዓት ዳባት ከተማ ከፍተኛ ውጥረት እና የፍራቻ ኮፈን ውስጥ ትገኛለች። የኪንቫዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጠላት ምሽጉን ለቆ መፈርጠት ጀምረዋል። በውጊያው ከጎንደሬ በጋሻው ክፍለጦር በተጨማሪ ንስር በለሳ ክፍለ ጦር አንድነት ኃይልን ነው በማለት አብረው እየተሳተፉ ይገኛል። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንቫዝ በገላ ውጊያ አሁን ላይ ድሮን እየተቀመጠ ይገኛል። ቢሆንም በጀግኖቹ ጎንደሬ በጋሻዎች ላይ የደረሰ ጉዳት የለም። ሰበር ዜና ዘመቻ አንድነት አስራ አራተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደሬ በጋሻ ክፍለ ጦር በአረበኛ ዋና ሙሀይ የሚመራው ናሁን ሰናይ አንድ አርጌ ብርጌድ